መብረቅ እሳ አይደለችም። ያው በደመና ውስጥ መብረቅ አይጠፋም ብዬ ነው። መብረቅ አይደለችም፣ እሷ መብረቅ አይደለች። የሰላም እናት ናት እንጂ መብረቅ እናት አይደለች። እሺ። ደመና ግን ነው፣ ደመና ናት ግን አይደል? አዎ። እሺ። ውሃ ያዘለ ወይስ ውሃ ያለው ወይስ ውሃ የሌለው ደመና? ውሃ ያለው ደመና፣ ውሃ ያለበት ደመና። እሺ። እየተደማመጠ ማን ነው። በምን በምን መስልሽ አላት መናኗ ምን መናኑ ነው ያለው እዚህ ምን ነበረ ብሎ የሚለው በምን በምን መስልሽ። ምን ይጠቅማል አንተ መንፈስ ቅዱስ መቼ ያደረብህ? እሷን እኮ የማመስገን መጀመሪያ ከእግዚአብሔር ስትላክና መንፈስ ቅዱስ ያርብን በድንግል ማርያም ጥላቻ የሰከረው የመናፍቃን ስብስብ እለት እለት እመቤታችን ቅድስት ድንግል ማርያም የምትመሰገንበት የምትወደስበት፣ ከፍ ከፍ የምትልበትን ማንኛውም ርዕሰ ጉዳይ እያነሱ ማጣጣል የእለት ስራቸው አድርገውታል። ለዚህ ነው የመናፍቁ ስብስብ መጽሐፍ ቅዱስን አያውቁም። መጽሐፍ ቅዱስን በእጆቻቸው ህትመት እያቀያየሩ ይይዛሉ እንጂ ጭራሹኑ መጽሐፍ ቅዱስ የሚባል ዕውቀትም መረዳቱም የላቸው። ይሄን የምንለው ዝም ብለን አይደለም። እንደሰማችሁት እንግዲህ እመቤታችን ቅድስት ድንግል ማርያም በተለይ አባ ሕርያቆስን በቅዳሴው እና አባ ጊዮርጊስ ዘጋስጫ ሌሎቹም ሊቃውንተ ቤተክርስቲያን ንጽሕት ቅድስት ድንግል ማርያምን ለግብሯና ለስራዋ ለንጽህናዋ ለድንግልናዋ ለክብሯ የሚስማሙ ምሳሌያትን ልክ እንደ ማላገጃና እንደ መቀለጃ አድርገው ሲጠቀሙት ነው የሰማነው። እውነት ግን መጽሐፍ ቅዱስ ላይ እመቤታችንን ወይም ሌሎቹንም ቅዱሳት በደመና በመባርቅት፣ በፀሐይ፣ በጨረቃ፣ በከዋክብት እንዲሁ ከእንስሳት ደግሞ መልካም በሚባሉ ነገሮች ሁሉ ምሳሌ አድርጎ መጠቀም እውነት መጽሐፍ ቅዱስ ላይ ነው ወይ? ለምሳሌ መጽሐፍ ቅዱስ ላይ ስንመለከት እንኳን ቅዱሳን እመቤታችንን ቀርቶ ራሱ ባለቤቱ ኢየሱስ ክርስቶስ በተለያዩ ምሳሌዎች ተጠቅሶ እናገኘዋለን። ለምሳሌ ክርስቶስ በግ ተብሎ ተጠቅሷል። የዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎታል። እና ክርስቶስ በበግ ተመሰለ ማለት አይ ክርስቶስ ማለት በግ ነው ብለህ አንቀጽ አድርገህ ትቀይሯለህ ማለት ነው። ክርስቶስ ደግሞ የማዕዘን ራስ ድንጋይ ተብሏል። መጽሐፍ ቅዱስ ላይ ኤፌሶ መልእክት ምዕራፍ ሁለት ከቁጥር 20 ላይ ስታነቡት በነቢያትና በሐዋርያት መሰረትነት ላይ ታንጻችኋል፣ የማእዘኑ ራስ ኢየሱስ ክርስቶስ ነው ይላል። አሁን ይሄ ማለት የማእዘኑ ራስ ድንጋይ ኢየሱስ ክርስቶስ ነው ማለት ክርስቶስ ድንጋይ ስለተባለ አይ ተሰደብ ወይ፣ ደግሞ ክርስቶስ ድንጋይ ስለ ግብሩ ድንጋይ ነው ማለት ነው። ክርስቶስን ምሳሌ አድርጎ መጠቀም ስህተት ነው ማለት ነው። ክርስቶስ ብቻ ደግሞ አይደለም። ለምሳሌ ራሱ ጴጥሮስ ራሱ ደግሞ አለት ተብሏል። አንዳንዴ ለው ለክርስቶስ የተመሰለበትን ለቅዱሳን ተመስሎ ደግሞ የምታገኙበት ሰዓት ማቴዎስ 16 ላይ አንተ ህያው ክርስቶስ የእግዚአብሔር አብ ልጅ ነው ብሎ ስለመሰከረ አንተ አለት ነን ያለው አለት ያለው ጴጥሮስ ነው። ጴጥሮስ ማለት አለት ማለት አንተ መሰረት ነህ፣ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያን የሰራታለሁ ነው ያለው። ክርስቶስ የወይን ግንድ ተብሏል። ራሱ ባለቤቱ የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው ይላል። ክርስቶስ እዚህ ላይ በምን ተመሰለ? በወይን ግንድ ተመሰለ። እግዚአብሔር አብ አባቱ የባህሪ አባቱ አብ ደግሞ በገበሬ መስሎ ተናገረ። መስሎ መናገር የመጽሐፍ ቅዱስ መሰረት ነው ደግሞ አንዳንዴ ለምሳሌ ደግሞ ጻድቃን ቅዱሳንን በዘንባባ ደግሞ ሊመስላቸው ይችላል እንዴት መዝሙር 92 ቁጥር 12 ላይ ጻድቃን እንደ ዘንባባ ያፈራሉ እንደ ሊባኖስ ዝግባም ያድጋሉ ይላል ጻድቃን እንደ ዘንባባና እንደ ሊባኖስ ዝግባ ምሳሌ ተደርገው ተጠቀሱ ለምሳሌ ደግሞ ሌላው ከቅድስና ህይወት ደግሞ ባሻገር ሚስት በወይን ተመስላ እናገኛታለን። መዝሙር 128 ቁጥር 3 ላይ ሚስትህ በቤትህ እልፍኝ ውስጥ እንደሚያፈራ ወይናት ልጆችህም በማ በማእድህ ዙሪያ እንደ ወይራ ቡቃያ ናቸው ይላል። እናትን ወይም ሚስትን ምን ብሎ ሁኔታ የጠቀሳት እዚህ ላይ እንደሚያፈራ ወይን ያላት ሚስት በወይን ተመስላለች አይደለም። ቅዱሳን ጻድቃን ቀርቶ አንድ ለባሎ የታመለች መልካም ሚስት እንኳን በወይን ፍሬ ተመስላለች። እና አባ ጊዮርጊስ መቤታችንን የወይን አረግ ቢላት ምንድን ወስጠቱ በራይ ዮሐንስ ላይ ደግሞ እነዚያን ሁለቱን ቅዱሳን ኤልያስ እና ኤኖክ ምን ይላቸዋል? ራይ ዮሐንስ ምዕራፍ 11 ቁጥር 4 ላይ እነዚያ በምድር ጌታ ፊት የሚቆሙ ሁለቱ ወይራዎች፣ ሁለቱ መቅረዞች ናቸው ይላል። በሁለት መቅረዝና በሁለት የወይራ ግንድ ምሳሌ አርጎ አስቀምጧቸዋል። ምሳሌ ማድረግ በቅዱሳት መጻሕፍት አርአያና አብነት ነው። መጥምቁ ዮሐንስ የሚያበራና የሚነድ የመብራት ፋና እሳት ተብሎ ተጠቅሷል። እንዴት? የዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ እንዲህ ይላል እርሱ የሚነድና የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሲሊላችሁ ወደዳችሁ አለ። ማንን ያለው ክርስቶስ መጥብቆ ያንስል፣ እርሱ የሚነድና የሚያበራ መብራት ነበረ ነው ያለው። በመብራት ምሳሌ አርጎ ያስቀመጠው። ታዲያ ይሄን ካልን እመቤታችን በደመና በመባረቅት በተለያዩ በፀሐይና በጨረቃ በበጎ ነገር ስንመስል መጽሐፍ ቅዱስ እንዲህ አይነት ምሳሌ አለው ወይ ስንመስል መጽሐፍ ቅዱስ እንዲህ አይነት የመመሰል ልማድ አለው ከተባለ ለምሳሌ ጻድቃንን መጽሐፍ ቅዱስ ላይ ደመና ይላቸዋል። በደመና ይመስላችኋል። እንዴት ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ እንግዲህ እነዚህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን ይላል። እውነተኛ ምስክሮች ጻድቃን፣ መነኮሳት፣ ሰማዕታትን ምንድን ነው ያላቸው? እንደ ደመና ከበውናል። ቅዱሳን በደመና መስሎስ ቅዱሳን ብቻ አይደለም ሀጣን ደግሞ በደመና ይመሰላሉ። ቅዱሳን ውሃ በሚቋጥር ዝናብ በሚያዘንብ ደመና እንደሚመሰሉ ሁሉ ደግሞ ውሃ የሌላቸው ደመናዎች ሀጣን ደግሞ ዝናብ የሌላቸው ማለትም ምግባር ትሩፋት የሌላቸው ደመና ተብሎ ምሳሌ ተቀምጧል። እንዴት ወደ መጽሐፍ ቅዱስ ልሰዳችሁ። ለምሳሌ የይሁዳ መልእክት ምዕራፍ 1 ቁጥር 12 ላይ በነፋስ የተወሰዱ ውሃ የሌለባቸው ደመናዎች፣ ፍሬ የማያፈሩ ሁለት ጊዜ የሞቱ ከነሰራቸው የተነቀሉ በበጋ የደረቁ ዛፎች ይላቸዋል። ሀጣን ሀጣን እንኳን በደመና ተመስሏል። እንኳን እመቤታችን ቀርቶ እመቤታችን በመብረቅ ተመስላ ተቀምጣለች። እውነት ነው። እንኳንም በቤታችን ራሱ ለምሳሌ ክርስቶስ ራሱን በመብረቅ መስሏል። ክርስቶስ ራሱን በመብረቅ መስሏል። እንዴት ማቴዎስ 24 ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብን እንደሚታይ የሰው ልጅ መምጣትም እንዲህ ይሆናል አለ ክርስቶስ። የምጻት አመጣጡን በዳግም ምጻት የሚመጣውን አመጣጥ በመብረቅ ነው ምሳሌ አድርጎ ያስቀመጠው። ደግሞ ይሄ ብቻ አይደለም። ለምሳሌ ነገር እግዚአብሔር በምሳሌ ማስተማር እኮ እንደሚገባ መዝሙረኛው ዳዊት በመዝሙር 78 ቁጥር 2 ላይ እንዲህ ይላል ቅዱስ ዳዊት አፌን በምሳሌ ከፍታለሁ ከቀድሞ ጀምሮ ያለውን ተምሳሌ ትናገራለሁ፣ ብሏል። የእርሷ ደመናነት ያልገባው ሰው የልጇ የክርስቶስ አማናዊ የህይወትነት ሊገባው አይችልም፣ የህይወት ጠልነት ሊገባው አይችልም። የእመቤታችን ምስራቅነት ያልገባው ሰው የክርስቶስ የልጇ ጸሐይነት ሊገባው አይችልም። የክርስቶስ ሽቱነት ያልገባው ሰው የእርሷ አማናዊ ማደሪያ ቀንዲልነት ሊገባው አይችልም። የክርስቶስ አማናዊ የህይወት መና የህይወት ውስጥ መባሉ ያልገባው ሰው የእርሷ ሙዳ የመና መባል የመናው ማደሪያ መሶብ መባል ሊገባ አይችልም።